ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በእያላችሁ በሰላማችሁ ጉዛ እኔ ደህና ነኝ። ዛሬም እንደተለመደው ተለመደው ቃላት ምስረታ ነገላችሁ መጣሁ ማለት ነው። እናንተ ደብተር እና እስክርቢቶ ይዛችሁ እየጻፋችሁ ቪዲዮውን ያቆማችሁ እየጻፋችሁ መከታተል ይችላልች ማለት ነው። እንዲሁም ፊደላትን ላይ እየለየው ቃል ያጋጠሙ ይህ ቃል እየመሰረቱ ያነቡላችሁ ይላሉ ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይክ እና ሼር ያደረጋችሁ። መልካም ቆይታ ን አ ከአቤተሰብ የመጀመሪያ ድምፅ ነች። ዲ ከደቤተሰብ ሶስተኛ ነች። ሶ ከሰበሰብ ሁለተኛ ነች። ከሳጡሳ ማለት ነው። ን ከነቤተሰብ ስድስተኛ ነች። በአንድ ላይ አ ዲ ሶ ን አዲሱን ይላል ማለት ነው። አዲሱን የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ጂ ቡ ጄ ካጀ ቤተሰብ ሶስተኛ ነች። ቡ ካበ ቤተሰብ ሁለተኛ ነች። ቴ ካታ ቤተሰብ ሶስተኛ ነች። በአንድ ላይ ጄ ቡ ቲ ጂ ቡ ቲ ጅቡቲ ጅቡቲ የሚል ቃል መስርተው እናገኛቸዋለን ማለት ነው። ሲቀጥል ከዚህ ጋር መ ጥ ረ ጊያ መ የመጀመሪያ ፊደል ነች። ጥ ካጠ ቤተሰብ ስድስተኛ ነች። ረ የመጀመሪያ ፊደል ነች። ጊ ከገ ቤተሰብ ሶስተኛ ነች። ያ ከየቤተሰብ አራተኛ ነች። በአንድ ላይ ፊደላት እነዚህ በርከት ያሉ ስለሆኑ እስኪ በደንብ እንደኔ አብራችሁ ለማለት ሞክሩ። መ ጥ ረ ጊ ያ መ ጥ ረ ጊ ያ መጥረጊያ ይላል ማለት ነው። መጥረጊያ የሚል ቃል መሰርተው እናገኛቸዋለን። ፌ ል ም ፌ ከአፈቤተሰብ ሶስተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። በአንድ ላይ ፊልም ፊልም የሚል ቃል መስርቶ እናገኛቸዋለን ማለት ነው። ቀጣይ ከዚህ ጋር ወ ዲ ያ ው ወ የመጀመሪያ ድምጽ ነች ወይም የመጀመሪያ ፊደለች። ማለት ነው። ዲ ከደ ቤተሰብ ሶስተኛ ነች። ያ ከቤተሰብ አራተኛ ነች። ው ከቤተሰብ ስድስተኛ ድምፅ ነች። በአንድ ላይ ወ ዲ ያ ው ወ ዲ ያ ው ወዲያው የሚል ቃል መስርተው እናገኛቸዋለን ማለት ነው። ሲቀጥል ከዚህ ጋር መ ጂ ድ መ የመጀመሪያ ፊደል ነች። ጂ ካጀቤተሰብ ሶስተኛ ነች። ድ ካደቤተሰብ ስድስተኛ ነች። በጋራ መ ጂ ድ መጅድ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ከዚህ ጋ ጊንጦች፣ ጊ ከገ ቤተሰብ ሶስተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ጦ ከጠ ቤተሰብ ሰባተኛ ነች። ች ከተ ቤተሰብ ስድስተኛ ነች። በአንድ ላይ ጊንጦች ጊንጦች የሚል ቃል መስርተው እናገኛቸዋለን ማለት ነው። ሲቀጥል ከዚህ ጋ አ ት ራፊ አ የመጀመሪያ ፊደል ነች። ት ከተቤተሰብ ስድስተኛ ነች። ራ ከረቤተሰብ አራተኛ ነች። ፊ ከፈቤተሰብ ሶስተኛ ነች። በአንድ ላይ አ፣ ት፣ ራ፣ ፊ አትራፊ የሚል ቃል ማሰርተው እናገኛቸዋለን ማለት ነው። ሲቀጥል ከዚህ ጋር በ፣ ሚ፣ ዲ፣ ያ በ የመጀመሪያ ፊደል ነች። ሚ ከመቤተሰብ ሶስተኛ ነች። ዲ ከደብሰብ ሶስተኛ ነች። ያ ከየብሰብ አራተኛ ነች። በአንድ ላይ በሚዲያ በሚዲያ የምል ቃል ማስርተው እናገኛቸዋለን ማለት ነው። ከዚህ ጋር ዋናው ቃል ሚዲያ ሲሆን በደግሞ መነሻ ቅጥያ ትባላለች ማለት ነው። ስለዚህ በአንድ ላይ በሚዲያ የምል ቃል ማስርተው ይገኛሉ። እ ጅ ግ እ ከአብሰብ ስድስተኛ ነች። ጅ ከጀብሰብ ሶስተኛ ነች። ግ ከገብሰብ ስድስተኛ ነች። በአንድ ላይ እ ጅ ግ እ ጅ ግ እጅግ የሚል ቃል ማስርተው ይገኛሉ ማለት ነው። ሲቀጥል ከዚህ ጋር ሀ ጢ ያ ት ሀ ከሀ ቤተሰብ ከሀሌታዋ ማለት ነው አራተኛ ነች። ጢ ከጠ ቤተሰብ ሶስተኛ ነች። ያ ከ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። በአንድ ላይ ሀ ጢ ያ ት ኃጢአት የሚል ቃል መስርቶ ይገኛሉ ማለት ነው። ት ራ ፊ ክ ት ከተ ቤተሰብ ስድስተኛ ነች። ከዚህ ጋር እንደነገርኋችሁ ማለት ነው። ራ ከረ ቤተሰብ አራተኛ ነች። ፊ ከፈ ቤተሰብ ሶስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። በአንድ ላይ ትራፊክ ትራፊክ የሚል ቃል መስርቶ ይገኛሉ ማለት ነው። ሲቀጥል ከዚህ ጋር ዲፕሎማ ዲ ካለቤተሰብ ሶስተኛ ነች። ፕ ካፈቤተሰብ ስድስተኛ ነች። ሎ ካለቤተሰብ ሰባተኛ ነች። ማ ካመቤተሰብ አራተኛ ነች። በአንድ ላይ ዲፕሎማ ዲፕሎማ ሚል ቃል መስርተው እናገኛቸዋለን ማለት ነው። ጂ ን ካ ጂ ካደቤተሰብ ሶስተኛ ነች። ን ካነቤተሰብ ስድስተኛ ነች። ካ ካከቤተሰብ አራተኛ ነች። በአንድ ላይ ጂ ንካ ጅንካ የሚል ቃል ማሰርተው ይገኛሉ ማለት ነው። ቀጣይ ከዚህ ጋር ጤ ስ አ ባ ይ ጤ ካጠ ቤተሰብ ሶስተኛ ነች ስ ካሰ ቤተሰብ ስድስተኛ ነች። አ የመጀመሪያ ፊደል ነች። ባ ካበ ቤተሰብ አራተኛ ነች። ይ ከቤተሰብ ስድስተኛ ነች። ጤ ስ አ ባ ይ የሚል ቃል መስርቶ ይገኛሉ ማለት ነው። ግ ፊ ት ግ ካጋ ቤተሰብ ስድስተኛ ነች። ፊ ካከ ቤተሰብ ሶስተኛ ነች። ት ካተ ቤተሰብ ስድስተኛ ነች። በአንድ ላይ ግ ፊ ት ግ ፊ ት የሚል ቃል መስርቶ ይገኛሉ ማለት ነው። ሲቀጥል ከዚህ ጋር ዲ ያ ቆ ን ዲ ካዳ ቤተሰብ ሶስተኛ ነች። ያ ከቤተሰብ አራተኛ ነች። ቆ ካቀ ቤተሰብ ሰባተኛ ነች። ን ካነ ቤተሰብ ስድስተኛ ነች። በአንድ ላይ ዲያቆን ዲያቆን የሚል ቃል መስርተው ይገኛሉ ማለት ነው። ው ጊ ያ ው ው ከውቤተሰብ ስድስተኛ ነች ፣ ጊ ከገቤተሰብ ሶስተኛ ነች፣ ያ ከቤተሰብ አራተኛ ነች፣ ው ከውቤተሰብ ስድስተኛ ነች። በጋራ ው ጊ ያ ው ውጊያው የሚል ቃል መስርተው ይገኛሉ ማለት ነው። ወ ጪ ወ ቺ ወ የመጀመሪያ ፊደል ነች። ጭ ካጨ ቤተሰብ ሶስተኛ ነች። ወ ካው ቤተሰብ ሰባተኛ ነች። ቺ ካጨ ቤተሰብ ስድስተኛ ነች። በጋራ ወ ጭ ወ ቺ ወጭ ወጭ የሚል ቃል መስርቶ ይገኛሉ ማለት ነው። ቀጣይ ደግሞ ከዚህ ጋር ፒ ያ ሳ ፒ ካብ ቤተሰብ ሶስተኛ ነች ያ ከቤተሰብ አራተኛ ነች። ሳ ከሰቤተሰብ አራተኛ ነች። በጋራ ፒያሳ ፒያሳ የሚል ቃል መስርተው ይገኛሉ ማለት ነው። ሲቀጥል ከዚህ ጋር ዲ ባባ ዲ ከቤተሰብ ሶስተኛ ነች። ባ ከቤተሰብ አራተኛ ነች። ይችም እንደዚሁ ከቤተሰብ አራተኛ ነች ማለት ነው። ስለዚህ ዲ ባባ ዲ ባባ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ ከዚህ ጋር መ ዝ ጊ ያ መ የመጀመሪያ ፊደል ነች። ዝ ካዘ ቤተሰብ ስድስተኛ ነች። ጊ ካገ ቤተሰብ ሶስተኛ ነች። ያ ከየ ቤተሰብ አራተኛ ነች። በጋራ መ ዝ ጊ ያ መዝጊያ የሚል ቃል መስርቶ ይገኛሉ ማለት ነው። ጲ ላ ጦ ስ ጲ ቤተሰብ ሶስተኛ ነች። ላ ካለ ቤተሰብ አራተኛ ነች ጦ ካጠቤተሰብ ሰባተኛ ነች። ስ ካሰቤተሰብ ስድስተኛ ነች። በጋራ ጲላጦስ ጲላጦ ስ የሚል ቃል መስርቶ እናገኛቸዋለን ማለት ነው። ኮ ፒ ወ ቺ ኮ ካከቤተሰብ ሰባተኛ ነች። ፒ ካፈቤተሰብ ሶስተኛ ነች። ወ ካ ቤተሰብ ሰባተኛ ነች። ቺ ካተቤተሰብ ስድስተኛ ነች። በጋራ ኮ ፒ ወ ቺ ኮፒዎች የሚል ቃል መስርቶ ይገኛሉ ማለት ነው። ለዛሬ ያለ ቪዲዮ ይህ ይመስላል። ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ ሆንላችሁ፣ መልካም ትምህርት፣ ቻው።